ቀናቱ ለሩሲያ የድልና የተስፋ ለዩክሬን የጭንቀትና የውጥረት ሆነው እየቀጠሉ ይገኛሉ። የኔቶ አጋሮች በደቡብ አፍሪካ ልዩ ስብሰባ እንደሚያደርጉ ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ባስቀመጥ ኩልሽ ቀነ ገደብ መሰረት ሀሳብሽን አሳውቅኝ ብለው ዩክሬንን እያስጨነቋት ይገኛሉ። ከሐሙስ የማያልፍ ቃልሽን እፈልጋለሁ ብለዋል የአሜሪካው ፕሬዝዳንት ዶናልድ ትራምፕ። ለሩሲያ ደግሞ ነገሮች በአልጋ ላይ አልጋ ሆነውላታል። በወታደራዊ ቋንቋ ድል እያስመዘገበች ትገኛለች። በዛፖሪዣ እና በዶኔስክ ተጨማሪ ቦታዎችን እየተቆጣጠረች ነው። በኢኮኖሚውም ረገድ ብዙ ስኬት እየመጣላት እየሰመረላት ነው። ቬንዙዌላ ከሩሲያ ጋር የገባችበትን የነዳጅ ውል ስምምነት እስከ 2041 ድረስ አራዝሜዋለሁ ብላ ለሞስኮ ታላቅ የምስራች ልካለች። ይህ እንደተጠበቀ ደግሞ በኔቶ በኩል ብዙ ጭንቀቶችን የሚወልዱ ዜናዎች እየተሰሙ ይገኛሉ። እስራኤል በጋዛ ያከናወነችው ጦርነት ኔቶ አለኝ የሚለውን የቦምብ ግብዓት እንዳረገፈበት ነው የታወቀው። ኔቶ ራሱን ለመከላከል የማይችልበት ደረጃ ሊደርስ እንደሚችልም ብዙዎች እየጠቆሙ ይገኛሉ። ወሳኙ የቦምብ ግብዓት እንዴት ከኔቶ ተነጥቆ ወደ እስራኤል ተጓዘ? ኔቶስ ምን ሊውጠው ነው የሚሉ ጥያቄዎችም እየተጠየቁ ይገኛሉ። የነገሩ መገናኘትና ጥልፍልፎሽም ብዙዎችን አስገርሟል። እንዲሁም በናይጄሪያ የእገታ ቀውስ ተጠናክሮ ቀጥሏል። ናይጄሪያ በታሪኳ ከታገቱባት ተማሪዎች ወይም ዜጎች እጅግ ከፍ ያለውን ቁጥር አስመዝግባለች። 315 የሚደርሱ ተማሪዎችና መምህራን በማለዳ መታገታቸው እያነጋገረ ይገኛል። በተከታታይ ቀናት ቤተ ክርስቲያናት፣ ትምህርት ቤቶች፣ በርካታ ተቋማት እየተጠቁ በርካቶችም እየታገቱ ይገኛሉ። የናይጄሪያውን ፕሬዝዳንት የደቡብ አፍሪካ የቡድን 20 አባል ሀገራት ስብሰባ ያራዘሙት ክስተቶች ተጠናክረው ቀጥለው ጭራሽ ሪከርድ የተመዘገበበት እገታ በምድረ ናይጄሪያ ተከስቷል። ናይጄሪያ በውጥረትና በጭንቀት ውስጥ ትገኛለች። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ ላይክና ሼር በማድረግ የፈጣን የተዓማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። በደቡብ አፍሪካ ጆሐንስበርግ የቡድን 20 አባል ሀገራት ስብሰባ እየተካሄደ ባለበት ሰዓት የቡድን 20 አባል ሀገራት ከዚህ ቀደም ይጓዙበት የነበረውን መንገድ ትተው በፍጥነት በዩክሬን ጉዳይ ላይ መክረዋል። ሁሉም ማለት በሚቻል ደረጃ የዩክሬኑ ቀውስ በፍጥነትና በዘላቂነት መፈታት አለበት ብለው የጋራ መግለጫ ሰጥተዋል። እንዲህ ሲሆን የተለመደ አይደለም ይላል ስፑትኒክ በዘገባው። ሁለት ቀናትን በሚቆየው ስብሰባ በጥድፊያ ወደ ዩክሬን ጉዳይ የገቡበት ምክንያት ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ 28 ነጥቦችን ያካተተ የሰላም ሐሳብ ለዩክሬንና ለሩሲያ ማቅረባቸውን ተከትሎ ነው። ዩክሬንን ጫን ይላል የተባለው ይህ ስምምነት የዩክሬን አጋሮችን ወጥሯል። የዩክሬን ለጋሾችና ደጋፊዎችም በዛው በጆሃንስበርግ በደቡብ አፍሪካ በጉዳዩ ላይ እንደሚመክሩ እየተነገረ ይገኛል። አውሮፓ ስለ ነገር እየው አልሰማሁም ብሎ የዩክሬንን ጥቅም የማያስጠብቅ ስምምነትም አይጠቅምም ብሎ ቢናገርም አሜሪካን ያህል ድጋፍ አያደርግም እና የትራምፕን ሐሳብ ከመቀበል የዘለለ ምርጫ አለወይ የሚለው እየተጠየቀ ይገኛል። አሜሪካ መሪዋን ባላከችበት ሩሲያም ትልቅ ባለስልጣን ባላከችበት በዚህ ጉባኤ ላይ የወጣው የአቋም መግለጫ ከወዲሁ እያነጋገረ ይገኛል። የቡድን ሀያ አባል ሀገራት ስብሰባን ተከትሎ የዩክሬን አጋሮች የሚያወጡት መግለጫም እየተጠበቀ ይገኛል። ቀናቱ ለዩክሬን የጭንቀትና የውጥረት ቢሆኑም፣ በሩሲያ በኩል ደግሞ በተቃራኒው የድል የተስፋና በራስ የመተማመን ሆነው እያለፉ ይገኛሉ። የሩሲያ ጦር ወሳኝ የሚባሉ አካባቢዎችን በቁጥጥር ስር መዋሉን ቀጥሎበታል። በዛፖሪዥያና በዶኔስክ የሚገኙ አካባቢዎች ላይ በወሰደው ፈጣን የማጥቃት እርምጃ ዝቫኖፍካና ኖቮዬ የተባሉትን አካባቢዎች መቆጣጠሩን ነው የሩሲያ ጦር በይፋ በሰጠው መግለጫ ያሳወቀው። ያግ የተባለው የጦር ክፍል በዶኔስክ የምትገኘውን ዝቫኖፍካ በእጁ እንዳስገባ ነው የሩሲያ ጦር ይፋ ያደረገው። ቮስቶክ የተባለው የጦር ክፍል በበኩሉ ዛፖሪዣ ውስጥ የምትገኘውን ኖቮዬን ነፃ አውጥቷል ሲል ሚኒስቴር መስሪያ ቤቱ ይፋ አድርጓል። ሴንትር የተባለው የጦር ክፍል በበኩሉ በዩክሬን ጦር ላይ ሰብአዊና ቁሳዊ ኪሳራ ማድረሱን ይፋ አድርጓል። 510 የዩክሬን ወታደሮችን በ24 ሰዓታት ውስጥ ብቻ ደምስሻለሁ ብሏል። ሴንትር ከእነዚህ ውስጥ ግማሹ ወይም 250 አካባቢ የሚሆኑት የተደመሰሱት በፖክሮቭስክ መሆኑን የሩሲያ መከላከያ ሚኒስቴር አሳውቋል። ብረት ለበስ ተሽከርካሪዎችንና ሁለት የመድፍ መተኮሻዎችን ጨምሮ የደመሰስ ናቸው የዩክሬን ንብረቶች በርካታ ናቸው እያለች ትገኛለች ሞስኮ። ሌሎች የሩሲያ የጦር ክፍሎችም ተመሳሳይ ድሎችን በየቀኑ እያስመዘገቡ እንደሚገኙ በተከታታይ የሚወጡት መግለጫዎች እየጠቆሙ ናቸው። ኩፒያንስክን በእጇ ያስገባችው ሩሲያ በፖክሮቭስክም ተጠናክሮ የቀጠለውን ጥቃቷን ላፍታም ጋባ አላደረገችውም። በዲፕሎማሲው በዶናልድ ትራምፕ ተደግፋ የፈለገቻቸው ጥያቄዎች በ28ቱ ነጥቦች የተካተቱላት ሩሲያ አሁን ደግሞ በሌሎች መስኮችም ተመሳሳይ ድሎችን እያገኘች ትገኛለች ቬንዙዌላ እስከ 2041 ድረስ ማለትም በቀጣዮቹ 15ና 16 ዓመታት ከሩሲያ ጋር ነዳጅ የማውጣት ተግባሬን አጠናክራለሁ ብላ ቃል ገብታለች። እስከ 2026 ድረስ ነዳጅ የማውጣት ተግባር ተስማምተው የነበሩት ሩሲያና ቬንዙዌላ አሁን ለቀጣዮቹ 15 ዓመታት ይህ ስምምነታችን ይቀጥላል ብለዋል። የቬንዙዌላ ፓርላማም ይህንኑ ውሳኔ አጽድቆታል። በዲፕሎማሲም በወታደራዊ መንገድም በኢኮኖሚውም ስኬትን ድልንና ተስፋን እየተጎናጸፈች ያለችው ሩሲያ ቀጣዮቹ ጊዜያት የበለጠ ብሩህ እንደሆኑላት እየተመላከተ ይገኛል። የሰላም ስምምነቱን ዩክሬን የምትፈርም ከሆነ ደግሞ የሩሲያ ኢኮኖሚ አሜሪካ በምትመራው ዓለም አቀፍ የኢኮኖሚ ሥርዓት ውስጥ የበለጠ ገብቶ የበለጠ አትራፊ እንደሚሆን አያጠራጥርም። አውሮፓም የሩሲያን ነዳጅ መግዛት ይቀጥላል። ሩሲያም ትንፋሿን ሰብስባ ጦሯን ዳግም አደራጅታ በቀጣይ ጊዜ ሊመጣ የሚችልን ማናቸውም አይነት ጥቃት እንደምታቆም ከወዲሁ ብዙዎች እርግጠኛ ሆነው እየተናገሩ ይገኛሉ። በሌላ በኩል የእስራኤል ጦር በጋዛ በገባበት ጦርነት የተጠቀመባቸው የጦር መሳሪያዎች እና ግብአቶች ጉዳይ ኔቶን ክፉኛ እንዳከሰሩት እየተሰማ ይገኛል። ጉዳዩ በኔቶ አባል ሀገራት ፓርላማዎችም መነጋገሪያ እንደሆነ ተሰምቷል። በፖላንድ ፓርላማ ውስጥ የሚገኙት ኮኔጂ የተባሉት አንድ የፓርላማ አባል እንደተናገሩት ሀገራቸው የምታመርተው የቦምብ ግብዓት የሆነው ቲኤንቲ በከፍተኛ መጠን ክምችቱ እየተሟጠጠ ይገኛል። ለዚህ ደግሞ ምክንያት ተደርጎ የተቀመጠው እስራኤል በጋዛ ያወረደችው የቦምብ ናዳ ነው። አሜሪካ ሰራሾቹን ቦምቦችና ሚሳኤሎች በገፍ የታጠቀችው እስራኤል በጋዛ ባካሄደችው ጦርነት እነዚህን መሳሪያዎች በብዛት ትጠቅማለች። ነገሩ የሚገናኘው እንዲህ ነው። በፖላንድ የሚገኘው ኒትሮቼም ኩባንያ ለአሜሪካ ጦር እነዚህን ግብአቶች ያቀርባል። ማለትም ቲኤንቲውን ለዋሽንግተን ያቀብላል። ዋሽንግተን ደግሞ ኤምኬ 84 እና ቢኤልዩ 109 የተባሉትን ቦምቦች እነዚህን ግብአቶች በመጠቀም ትሰራለች። በገፍ ያስታጠቀቻት እስራኤል ደግሞ እነዚህን ቦምቦች በጋዛ ሰማይ ላይ ታወርዳለች። ይህ ጥልፍልፎሽ ኔቶን በእጅ ዙርያ እያከሰረው እንደሚገኝ ተሰምቷል። ምክንያቱም ኒትሮቼም ኩባንያ አይደለም ለመላው ኔቶ ለገዛ ሀገሩ ለፖላንድ እንኳን የቲኤንቲ ግብአትን በገፍ ማቅረብ የሚችልበት ሁኔታ ውስጥ አይደለም ነው የተባለው። አሜሪካ ሰራሾቹ ኤምኬ 84 ና ቢኤልዩ 19 የአውሮፕላን ቦምቦች ጋዛን ከታች እስከ ላይ አናግተዋታልና የፖላንዱ ኩባንያ ከዚህ በኋላ በብዛት ይህንን ግብአት ማቅረብ የማይችልበት ሁኔታ ተፈጥሯል። ኩባንያው 90 በመቶ የሚሆነውን ቲኤንቲ ለአሜሪካ ኩባንያዎች ያስረክባል። ኤምኬ 84 እና ቢኤልዩ 19 የተባሉት ቦምቦች ደግሞ ምሽግ የመደርመስ አቅም እንዲኖራቸው ተደርገው የተሰሩ ስለሆነ ቲኤንቲ ግብዓቱን በከፍተኛ መጠን ነው የሚጠቀሙት። ኩባንያው ከአሜሪካ ጋር ከ310 ሚሊዮን ዶላር በላይ የሚያወጣ ተጨማሪ ኮንትራት ከ2027 እስከ 2029ም ፈርሟል። ይህ ማለት በቀጣይ ጊዜያትም በተመሳሳይ የፖላንድ ክምችት ይሟጠጣል ማለት ነው። ፖላንድ ገቢ ብታገኝም ራሷን የምትከላከልበት ቦምብ ለማምረት ግን ትቸገራለች፣ የሚል ግምት ተቀምጧል። የጋዛው ጦርነት በተነሳ በአንድ ዓመት ጊዜ ውስጥ 14 ኤም ኬ 84 ቦምቦችን አሜሪካ ለእስራኤል አስተላልፋለች። ኤምኬ 82 የተባሉትን ቦምቦች ደግሞ 870 ብላ ቆጥራ ለእስራኤል ልካለች። ይህ እንግዲህ ዋናው ግብአት ቴንቲ መሆኑ ሲታወስ በፖላንድ ያለው ክምችት ክፉኛ መሟጠጡን መገመት እንዲከብድ አያደርግም። በዚህም ምክንያት ነው ኔቶ በእስራኤል ምክንያት ተራቆተ የተባለው። በመጨረሻም ናይጄሪያ ተጨንቃ መክረሟ ሳያንስ ሌላ ጭንቀት ተደርቦባታል። እስካሁን በታሪኳ ከታገቱባት ተማሪዎች በላይ አሁን ታግተውባታልና ናይጄሪያ ክፉኛ እየተጨነቀች ትገኛለች። ከሶስት መቶ በላይ ታዳጊዎችን በነፍጥ አንጋቾች እጅ አስገብታ የናይጄሪያ እናትና አባቶች የሚያዝኑበትን ክስተት አስተናግዳለች ሀገረ ናይጄሪያ። በማዕከላዊ ናይጄሪያ የሚገኝ አንድ የካቶሊክ ትምህርት ቤት ውስጥ የሚገኙ ተማሪዎችና መምህራን ናቸው እገታው የተፈጸመባቸው። የናይጄሪያ የክርስቲያን ህብረት ይፋ እንዳደረገው 303 ተማሪዎችና 12 መምህራን ሴንት ሜሪ ከተባለው ፓፒሪ በሚባለው አካባቢ ከሚገኝ ትምህርት ቤት ታግተዋል። አስገራሚው ነገር መጀመሪያ ቁጥሩ 200 ቤት ገደማ ቢሆንም አሁን 300 በላይ መድረሱ ታውቋል። ምክንያቱም ታጋቾቹ ቁጥሩን ይፋ ስለማያደርጉ እነማን በትምህርት ቤቱ ነበሩ የሚለውን ቆጥረው ነው የክርስቲያን ማህበሩ ሰዎች ይህንን ይፋ እያደረጉ ያሉት። ከዚህ ቀደም ከ11 ዓመት በፊት ማለትም በ2014 እንደ አውሮፓውያን አቆጣጠር በቺቦክ 276 የሚሆኑ የናይጄሪያ ተማሪዎች ታግተው ዓለም መነጋገሩ የሚታወቅ ነው። በቦኮ ሐራም ታግተዋል የተባሉት እነዚህ ተማሪዎች የወቅቱ የአሜሪካ ፕሬዝዳንት ባራክ ኦባማ ባለቤት ሚሼል ኦባማ ሳይቀሩ ዘመቻውን ተቀላቅለው ልጆቻችንን መልሱልን እንዲሉ አድርገው ነበር። አሁን ደግሞ ይህ ሪከርድ ከፍ ብሎ ከ300 በላይ ተማሪዎች ናይጄሪያ ታግተውባታል። በሀገሪቱ ሥርዓት አልበኝነት እየናኘ በርካታ ቀውሶች እየመጡ ቢሆንም ናይጄሪያ በቅርብ ሳምንታት ግን የበለጠ ጥቃቶችን እያስተናገደች የዓለምን ትኩረት ስባለች። በተለይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ክርስቲያኖች በናይጄሪያ እየተጨፈጨፉ ነው ማለታቸውን ተከትሎ ናይጄሪያ ዳግም ትኩረት ውስጥ ገብታለች። በእርግጥ ሙስሊሞችም በተመሳሳይ የጥቃት ሰለባ ቢሆኑም ዶናልድ ትራምፕ ግን ለይተው ክርስቲያኖች እየተጨፈጨፉ ነው ማለታቸው ብዙዎች እንዲታዘቡ አድርጓቸው ነበር። በተከታታይ ቀናት በኬቢ በማጋ በፓፒሪ እንዲሁም በኢሩኩ በርካታ ጥቃቶች ሪፖርት ተደርገዋል። ክርስቲያኖች የአምልኮ ስፍራ ላይ ተወስደዋል። ሙስሊሞችም በተመሳሳይ ሕይወታቸው አልፏል። ተማሪዎች፣ ሌሎችም የታጣቂ ቡድኖች ሰለባ ሆነዋል። የናይጄሪያውን ፕሬዝዳንት ቦላቲኑቡን ጉዞ ያሰረዟቸው እነዚህ ክስተቶች ሀገሪቱን እያመሱ ይገኛሉ። የቡድን 20 አባል ሀገራትን ስብሰባ በደቡብ አፍሪካ ለመካፈል ፈልገው የነበሩት ቦላ ቲኑቡ እነዚህ ጥቃቶች ተጠናክረው በመቀጠላቸው ምክንያት አዝኛለሁና ወደ ጆሐንስበርግ አልጓዝም ብለው መግለጫ ማውጣታቸው የሚታወስ ነው። አርባ የሚሆኑ የፌዴራል ኮሌጆችም እንዲዘጉ የሀገራቸው መንግስት ትዕዛዝ ተላልፏል። በአንዳንድ የጸጥታ ችግሮች አሉባቸው በተባሉ አካባቢዎች የሚገኙ ህዝባዊ ትምህርት ቤቶችም ለጊዜው ትምህርት ቤታቸውን እንዲዘጉ ትዕዛዝ ተላልፎላቸዋል። የናይጄሪያ ክራሞት እንዲህ በጭንቀት የተወጠረ ሆኗል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒ እንዲሁም የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።